ትምህርትን ስናነሳ ብዙ ጊዜ የምንወቀስበት ነገር ትዝ ማስታወስ እፈልጋለሁ። አልፎ አልፎ ይሄ መማር ማስተማር መፈቀድ አለበት፣ እንዲህ መሆን አለበት ምናምን። እኔ ይገርመኛል አንዳንዱ ሰው ምን ያህል ለፖለቲካ ኮሬክትነስ እንደሚጨንቅ፣ ምን ያህል ውሸታም እንደሆነ። ስንቶች ትምህርት ቤቶች ናቸው ዛሬ ቁሳቁስ ያላቸው ላይብራሪያቸው የሚሰራ ማስተማር የሚችሉ ፖሊሲውም ተው። ያ ነባራዊ ሁኔታ በሌለበት አውድ ውስጥ ይሄኛው የፋኖ አደረጃጀት የድንቁርና ዘብ ነው። ትምህርት ቤት ላይ ሕፃናትን እየገደሉ ትናንትና እኮ ወልዲያ ዙሪያ ሳንቃ ነው። ሰምታችኋል አይደል? ጤና ጣቢያ ላይ ድሮን የወደግ ወላዶች ሞተዋል። በጦርነት መሃል ለወሊድ ጤና ጣቢያ የገቡ ነፍሰጡሮች ሳይገላገሉ በድሮን ተገለዋል። ይህን አረመኔ አገዛዝ ልትታገለው ነው የሚገባ ወይስ ለሱ ፖለቲካ ፍጆታ ብለህ ትምህርት ቤት ከፍተህ ትምህርት ቤቶችን የስለላ መዋቅር እንዲያደርግ እንዲደፍር ልትፈቅድለት ትችላለ? እዚህ ጉንዶ ላይ ቡዛ የሚባል ትምህርት ቤት ሰዴ ላይ ከተማ ውስጥ ትምህርት የተከፈተባቸው ቦታዎች ላይ ደፍረዋል እህቶቻችንን፣ ልጆቻችንን። ይሄንን ደፋሪና ወራሪ ሰራዊት በነቂስ ወተን ልንታገለው የሚገባ ሆኖ ሳለን ልክ እንደ ድሮ ሰላማዊ ሰልፍ ትግል እናደርግ ይመስል፣ የምርጫ ትግል እናደርግ ይመስል የቅንጦት አጀንዳ የሚያራግቡ አሉ። ሌላም የሚሉን አሉ። ጎጃም መቶ፣ የጎንደር መቶ ቤተሰቡን የባለ መጠየቅ ያልቻለ ግን አዲስ አበባ የተቀመጠ ሲዘገይ መቼ ነው የሚመጣው ይላል ቀጠሮ የሰጠው በነገራችን ላይ የኢትዮጵያ ህልውና የተከበረው አርበኞች ጣሊያንን ያሸነፉት እኮ እነ ራስ አበበ አረጋይ በሸዋ ተራሮች፣ እነ በላይ ዘለቀ በሶማ በለምጨን በሌላው የጎጃም አካባቢ፣ ራስ አሞራው ውብነት በወልቃይትና በጎንደር፣ ጀነራል ኃይሉ ከበደ በወሎ ተራሮች ተዋግተው ነው። አዲስ አበባ ላይ እኮ አይደለም ውጊያ የሚደረገው አይደል? የሆነ ችቦ ልትለኩ ሰው ለድግስ አይደለም የምትሄደው። የአራት ኪሎ መንበረ ስልጣን የምትነቀንቀው የምታሸንፈው እዚህ ነው የምታሸንፈው፣ ዘበኛውን ሰራዊቱን በመምታት ነው። እንደዛ ሊያሸማቀቁ በሚሞክሩ ሰዎች እንዳትሸወሉ። የደርግ ጦርነት በከፍተኛ ደረጃ ሽፍት ያደረገው ሽሬ ላይ 604ኛ ኮር የሚባለው ሰራዊት ሲደመሰስ ነው። ታውት ያን በር ሩቅ አንሄድም። ደሴ የሰፈረ የብልጽግና ካድሬ የተጨነቀው እኮ ግዳን ሙጃ ያለው ሰራዊት ሲመታ ነው። ሩቅ እኮ ነው በጣም ከደሴ እስከዛ ኪሎ ሜትሩን ኤግዛክትሊ አላውቀውም። ግን ሩቅ ነው። ብልቱን ለይተ የመታወቀን የአራት ኪሎ የአረመኔ የቁንጮ አውሮፕላን ማስጠግቶ ወይ ዩናይትድ አረብ ኤሚሬት ሄዳ ወይ የሆነ አፍሪካ ሀገር ሄዳ ይሄ ታሪክ ነው። መንግስቱ ኃይለ ማርያም የተሰደደው እኮ ተተኩሶበት ጥይት ስቶት አይደለም። ማለት ጠላቴ የሚለው አካል ወሳኝ ወሳኝ ወሳኝ ኮሪደር ውስጥ የተቆጣጠሩለት ነው ሄደው። ስለዚህ አንዳንዶቹ የሆነ ጠመንጃ ይዘን እዚህ ስንጫወት እንደነበረው እየፎከርን አራት ኪሎ ምናምን እያል አዲስ አበባ ምንሄድ ይመስላችኋል? እንደዛ አይደለም። እንደዛ አይደለም። ጦርነቱ እንዳነሳሁላችሁ ይሄ ሰራዊት ይሄ በየደጃችን የመጣ ሰራዊት የዛ የአረመን ያገዛዝ የዛ አማራን ሊያጠፋ የተነሳው አስተሳሰብ ዘበኛ ነው። ይህን ዘበኛውን አስወግደ ነው ወደዛ የምትሄደው ገለም አይደለም። የምጨርሰው ፎርዛት ማታል የሰሞኑን ድል ያስገኘውን ኦፕሬሽን ለማድረግ አስር ጊዜ ትእዛዝ ሰጥቻለሁ። አላዘዘ አስር ጊዜ በአስራ አንደኛው የተፈጸመዋል። ያንን አስር ጊዜ ተመሳሳይ ቦታ ትእዛዝ በመስጠቱ ያገኘውን ውጤትና በቃ ጦርነቱ ምን ያክል በምን አይነት መልክ መመራት እንዳለበት እየነገረን ነበር። ይሄ ሰራዊት እዚህ ዲማ ላይ እነማይ ላይ ብቸና ላይ ሳይሆን ከደጀን እስከ ሞጣ ያለውን የጠላት ኃይል ሙሉ በሙሉ የመሰባበር ሙሉ በሙሉ ሚዛኑን የማሳ የማዛባት መስመሩን የመቆጣጠር እድል አለው። ይሄ ይሄ እዚህ እዚህ ያለው ኃይል ብቻው የሚፈልገው ምንድን ነው መረጃ። የሚፈልገው ምንድነው? ታክቲክ ነው። ስለዚህ የአማራ ህዝብ ትናንት ሩቅ ያስብ የነበረው ህዝብ የራሱ ዊዝደም የራሱ ቋንቋ የራሱ ፊደል የራሱ ጥበብ የነበረው ህዝብ ስልጣኔ የሚባለው በነገራችን ላይ ሊትራሊ እንደሚታሰበው የሆነ መሰልጠን ወይ ጥሩ መልበስ ምናምን አለ ስልጣኔ ማለት የራሱ የሆነ ነገር መኖር ማለት ነው። ለምዕት ዓመት በተከታታይ የሩቁንና የቅርብ ጊዜ ለምዕት ዓመት በተሰራበት ተከታታይ ስራ ምክንያት አንገቱን ደፍቶ ቆይቷል። የመጀመሪያውን ባለብሩህ አምሮ ትውልድ የመጀመሪያውን ትውልድ በወረራው ዘመን ጣሊያን ጨፍጭፎ ነው የሚነገረው። በታሪክ የሚወራው መስዋዕትነት የከፈሉ አርበኞች ታሪክ ነው። ጥሩ ጥሩ ጭንቅላት የነበራቸው በነገራችን ላይ በ1920ዎቹ በተለይ ኃይለስላሴ በስልጣን በመጡበት ዘመን የመጀመሪያዎቹ ዘመናት ጃፓን እና ኢትዮጵያ ተመሳሳይ ኢኮኖሚ ደረጃ ላይ የነበሩ ጃፓን እና ኢትዮጵያ ነው ያልኳቸው። አስቡት፣ ጃፓን ዛሬ ያለችበትን ደረጃ አስቡ። በዓለም ስምንት ወይ ሰባት ግዙፍ ኢኮኖሚ ካላቸው የበለጸጉ ሀገራት መካከል ነች ጃፓን። ተመሳሳይ ኢኮኖሚ ነው የነበራቸው። በዛ ዘመን ኢትዮጵያ የነበራት ኤሊት የነበራት የተማረ የሰው ኃይል የነበራት አቅም ከጃፓኖች ጋር ተቀራራቢ ነበር። ጣሊያኖቹ ያጠፉት አርበኞቻችንን ብቻ አይደለም፣ ጭንቅላቶቻችንን ጭምር ነው የፈጁት። በዛ ዘመን ብዙ ያልተነገሩ ያልታወቁ ታሪኮች አሉ። ሁለተኛው የመጣው ትውልድ ደርግ ያጠፋው ትውልድ በደንብ መያዝ ያለብን፣ አንዳንዶች በተለይ የህዋን ሰዎች የደርግን አገዛዝ ስርዓት ከአማራው ጋር ለማያያዝ ይሞክራሉ፣ ይነገራሉ። ለፖለቲካ ፍጆታ እንዲጠቅማቸው ነው ይህን የሚያወሩት። በተጨባጭ ግን ደርግ የመጨረሻውን የአማራ ኢሊት የደቆሰ ከአማራ ፖለቲካ አንጻር ከፍተኛ ዋጋ ያስከፈልን ብዙ ልሂቆቻችን ያለቁበት ነው። ጸሐፊ ትዕዛዝ አክሊሉ ሀብተወልድ ሰምታችሁ ይሆናል። በታሪክ ዛሬ አብይ አህመድ የሚቀባጥርበትን ቀይ ባህር ዛሬ ስንት የሚወራበትን ኤርትራ በዲፕሎማሲ ያስመለሱ ሰው ናቸው። በዩኤን ሪዞሉሽን፣ በተባበሩት መንግስታት ሪዞሉሽን ተንከራተው የደርግ ሰዎች ማለት ሱፍና ከረባት ብቻ የነበራቸው ፀሐፊ ጸሐፊ ትዕዛዝ አክሊሉ ሀብተወልድ ላይ እይት ተኩሰው የገደሉ ናቸው። በስመ ፊውዳሊዝም በስመ ሶሻሊዝም በጥራዝ ነጠቅ ፖለቲካ ተጠልፈው በርካታ ወገኖቻችን ዛሬ አማራው እዚህ ቅርቃር ውስጥ እንዳይገባ ማድረግ የሚችሉ መምራት የሚችሉ ማሻገር የሚችሉ ዛሬ እኔና እናንተ ወይ የሆነ የመንግስት ተቋም ላይ እየሰራን ወይ ነጋዴ ሆነን ወይ ዩኒቨርሲቲ ሆነን መገኘት የሚገባንን ነገር ግን ይህንን ትግል የመምራት መስዋዕትነት የመክፈል እዳ እንድንሸከም የሆን ነው በእነኚህ የታሪክ ስብራቶች ምክንያት። ስለዚህ እንደዚ አይነት እንቁ ሰዎችን ጠፍተዋል። ሁለተኛው የአማራ ትውልድ ጠፋ ብዬ የማስበው ያንን ሦስተኛውና የመጨረሻ ቅርቃር ውስጥ የገባንበት ትውልዱ የጠፋበት ደግሞ የእርስ በርስ ጦርነቱ ደርግ በአብዮት ስም የጨፈጨፈው አለ። ከዛ የተረፈውን ልሂቃን ደግሞ ቀይ ሽብር፣ ነጭ ሽብር፣ ኢህአፓ፣ መኢሶን በሚል እርስ በርሱ ተጫረሰ። ከዛ በኋላ ምን መወራት ጀመረ? ፖለቲካና ኮረንቲ በሩቁ ነው የሚባል ተጀመረ። ዛሬ እንኳን ይህ ትውልድ ለስልጣን እንደሚናገር ለመንገር እንሽኮረመም ነበር። ዝም ብሎ የመጣ አይደለም። በነገራችን ላይ ፖለቲካን መፍራት፣ መስጋት ዝም ብሎ የመጣ አይደለም። አንደኛ ያለምንም ስኬት የተጠናቀቀ ተጋድሎ ነው የነበረው፣ የዛ ዘመን ወጣቶች፣ የዛ ዘመን የተማሩ ሰዎች ያደረጉት ምን ጎድሏቸው ነበር? ምናምን ብዙ ብዙ ነገሮች እናነሳ ይሆናል፣ ጊዜ ሲኖር። ሌላ ጊዜ የሊደርሺፕ ጉድለት ይኖራል። ዘመኑ አልፈቅድላቸው ብሎ ይሆናል። የተከተሉት ስልት ይሆናል። እሱ እንደተጠበቀው ነው። ግን በዛ የእርስ በርስ ጭፍጭፍ ምክንያት አማራው ላይ ከፍተኛ የሆነ የትውልድ ክፍተት ተፈጠረ። ይሄ ለማን እድል ይዞ መጣ? ለኦነግ ለቲፔልን አማራዎች በጥቂቱም ቢሆን ተወክለውበት የነበሩ የትግል ድርጅቶች ከሰሙ። በዛ ላይ አማራን መታገል የፖለቲካ ሀሁዋቸው ያደረጉ ኃይሎች በሚገባ በቀሉ። ከዛ በኋላ በጥቂት አመታት 15፣ 16፣ 17 አመታት ውስጥ የሚፈልጉትን አሳኩ። ያ አማራን መጥላት፣ አማራን መጨቆን፣ አማራን እንዲጠፋ መስራት ይታሰብ የነበረው ህሳቤ ሕግና ሕገ መንግስት ፖሊሲ፣ መዋቅር ሆኖ መጣ። ሕገ መንግስቱን የሚያስፈጽም መዋቅር መጣ። ፓርላማ አለ፣ ፌዴሬሽን ምክር ቤት አለ፣ ፍርድ ቤት አለ፣ የፖሊስ ተቋም አለ፣ የመከላከያ ተቋም አለ፣ ልዩ ኃይል አለ፣ አድማ በተና አለ። ያ ሁሉ ፐርፐዙን፣ አላማው ያንን ፖሊሲ ማስፈጸም ነው። ያንን ፖሊሲ የአሁኑ የኢትዮጵያ ሕገ መንግስት ረቂቅ ያዘጋጁት ሻቢያ ቲፒኤልኤፍ እና ኦነግ ናቸው። ሰናአፈለ ኤርትራ ውስጥ እንዲህ ስታነበው አንቀጹ ምንም ነገር አታይበትም። ስፕሪቱ ግን አማራን ማጥፋት ነው። ከመግቢያው በተጀምሮ የተዛባውን የኢትዮጵያ ብሔር ብሔረሰቦች ግንኙነት ማረም ነው ይላል። ፈርቶ አየው። የተዛባ ነገር አለ፣ ትንሽና ትልቅ አለ፣ የሚከረከማለን። ያ ክርከማ ነው ሲካሄድብን የኖረው። በጣም በሚያሳፍርና በሚያሳዝን ሁኔታ ደግሞ ያን ክርከማ ያካሂዱ የነበሩት በዋናነት የሚያስፈጽሙት የኛውን ሰዎች ነው። አማራዎች ትናንት በፍትሃዊ የመሬት ክፍፍል ስም በሽፍታ ምንጠራ ስም እዚህ ምስራቅ ጎጃም ላይ የነበሩ ለዚህ ትግል እርሾ ሊሆኑ የሚችሉ ጀግኖችን የበላው የኛው ወገን አይደለም? የኛው ወገን ከዛ አስተሳሰብ መውጣት እጅግ ከባድ ነበር። በነገራችን ላይ ከባድ ነበር፣ ጠመንጃ ማንሳት። እሱማ ማይታሰብ፣ ጭራሽ ማይታሰብ። በዛ ምክንያት ብዙ ዋጋ ተከፍሏል፣ ብዙ ትውልድም ጠፍቷል። የመጀመሪያው የመጀመሪያው የዚህ ትግል ስኬት፣ የፋኖ ተጋድሎ ስኬት በነገራችን ላይ የፖለቲካ ዓላማችንን በጠመንጃ ማስፈጸም እንችላለን የሚለውን ሀሳብ ትውልዱ ላይ ማስረጥ ነው። ትልቁ ስኬታችንም እሱ ነው። ከዚህ በኋላ ያለው የስራ ጉዳይ ነው፣ የማኔጅመንት ጉዳይ ነው፣ የአቅም ጉዳይ ነው፣ የግለሰቦች ጉዳይ ነው፣ የድርጅቶች ጉዳይ ነው። ዋነኛው ነገር ያን አስተሳሰብ መውለድ ነበር። ይሄን አስተሳሰብ ለመውለድ ብዙ የድብታ ዘመኖች አልፈዋል። የሆነ የሆነ ቦታ ከተሞከሩት በስተቀር በራስ አቅም በራስ በቅነት አገዛዙን መታገል አለብኝ ብሎ መነሳት አደገኛ የነበረና ቅድም እንዳነሳሁት እንደ ኮረንቲ በሩቁ ይታይ የነበረውን አስተሳሰብ ለመስበር እኔም ወንኩ፣ ሌሎች ጓዶች ብዙ እርምጃ ተራምደናል። ብዙ ርቀት ሄደናል በዛ ተሳክቶልናል ብዬ አስባለሁ። እንደ ትውልድ ለመኩራራት ለመታበይ የምንናገረው ነገር የለም። የሚያኩራራም ነገር የለም፣ ገና ነው ትልቁ ነገር። የምንደራጀውም ተቋም የምንፈጥረውም የምንሰባሰበውም አቅም ያለው ሰው እንዲመጣበት አቅም ያለው ሰው ትግሉን እንዲመራ ነው። ያ ሲሆን አይደለም በአንድ ዓመት በሁለት ዓመት ሌላ ዘመናትም ብንታገል በዘላቂነት ህዝቡን ወደሚፈልገው ዓላማ የሚወስድ ትግል ማድረግ እንችላለን ብዬ አስባለሁ። ብዙ ጥንቃቄ ልናደርግባቸው የሚገቡ ነገሮች አሉ። እናንተ እዚህ ለመገኘት እንደዚህ አይነት አባ ፖስትር ግዙፍ የሆነ ያስፈራ ለጠላት በጅጉ የሚያስፈራ ለወገን ደግሞ በጅጉ የሚያኮራራ ኃይል በየቀኑ በሞት መንጋጋ መሀል እያለፍን ታስቦበት ስራዬ ተብሎ ግን ስብዕናችንን ለመግደብ አንዱ ብድግልና ፓስተር ነው። ይላል ወይ ለጥላ ያጣፋል፣ ወይ ሻማ ያበራል፣ ወይ ስል አድኖ ከጀርባ ያረጃል። ከዛ የትግሉ ባለቤት ነኝ ይላል። የሆነ ቦታ ተቀምጧል። የሆነ ፕሮጀክት አበላሽተበት ይሆናል። ታሪክ አላፊነታችን ያን ስራ ስለሰራ ያዝርፊያ ስለቀረበት 24 ሰዓት ስለኛ የሚያወራ ነው። 24 ሰዓት በቲክቶክ በዩቲዩብ አንዳንዱ ነገር በጥይት መመታት ይቀልሃል። ደስ የሚለው ግን እየሰራ ደስ የሚለው እንዲህ አይነት አርሚ እየፈጠርክ ስለሆነ ያ የሚመጣው ትቋቋመዋለህ። አንዴ በሃይማኖት ይመጣል። የጎጃምን ትግል፣ የዚህ ቀጠና ትግል ለመከፋፈል የተሄዱ ከመሬት ተነስቶ ምን እንደሆነ ስለእምነት ምን እንደሆነ እንኳን ማያውቀውም ሰውዬ እከሌ ቅባት ነው፣ ድሮ ወያኔ ሲሰራው የነበረው ማለት ነው። እከሌ አለም ብርሃን ነው፣ በዛ ልሳካሲ እከሌ አገው ሸንጎ ነው ይላል። አሁን አገው ሸንጎ ብለው የሚፈርጁት ቀጠና ለረጅም ጊዜ ኔ ቆይቸበታለሁ በየጊዜ ጠላትን የሚማርክ ጀግና ሰራዊት ያለበት በጣም ንጹህ አገዎች አሉበት። ስለአገውነት፣ ስለአማራነት ለአንድ ቀን መጨነቅ የማይፈልጉ ልጆች አሉበት። እንደዚህ አይነት ሰራዊት ያለበት ነው። ዞረን ከአመታት ምናም በፊት ብዙ ስራ ተሰርቶበት ስለዛ መዋራት አልፈልግም። የተደራጀ ሰራዊት ነው። ያ ሰራዊት ጠመንጃውን እንዲዘቀዝቅ የሚሰራ አሉባልታል የሚሰራ አደገኛ ሴራል ተናንቀን፣ ከወንድሞቻችን ጋር ተቆራርጠን ፎርዛት ማተር ዘመዶቻችንንም ጭምር ላይ ጨክነን ነው ይህ ትግል የተረፈው። ዛሬ አባ ኮስተር እዚህ ቀጠና ታየ። አስቡት፣ አባይን ተሻግሮ እዚህ ታየ ሲባል የሚፈራ እንዲሆን ብዙ ዋጋ ከፍላቸዋል። እናንተም እኛም አፍተሩ ግን የአማራ ብሔርተኛ ታጋዮች ነን የአማራ ብሔርተኛ ታጋዮች ነን ካል የአማራን ህዝብ ስነ ልቦና ክብር፣ ልዕልና፣ ታሪክ ማወቅ ማደግ ህይወት መመሪያችን ልናደርገው ይገባል። እዛ ውስጥ ፈጽሞ የሌለበት አማራ ሚሊዮን ቃል ለፖለቲካ ኮሬክትነት ያነሳ የሆነ አካል ለሱ ግዞት አድሮ ነው የወንድሙን ስም ሲያጠፋ አንተ እንዳትደራጅ ሲያደርግ ይቆየ ነበር። በትግስት በጽናት አሸንፈን እዚህ ደርሰናል። በገንዘብ ተሞክሯል፣ በሚዲያ ተሞክሯል፣ በኃይል ተሞክሯል። በነገራችን ላይ የአባ ኮስተር አንድነት ሲጠበቅ የዚህ ቀጠና ትግል አንድነት ሲጠበቅ እነዛን ውጣ ወረዶች እነዛን ሂደቶች ስናልሽ የጠበቅነው የምብርጌድ እንዳይመስላቸው የጠበቅነው የጎጃም ትግል እንዳይመስላችሁ የጠበቅነው አማራነት ነው። ማንም እየተነሳ የሆነው ፖለቲካ ሞክሮ የማያውቀው ጭራሽ ፖለቲካ በሄደበት ያልሄደው ኢንተረስት የሌለው የሆነው ደግሞ የሱን ዘመን ጨርሷል፣ ጨርሷል። በቃ ሞከረ፣ እስከ አርባ ዓመቱ እስከ አምሳ ዓመቱ ሞከረ፣ ሞከረ፣ ፌል አረገ። ያጋጥማል፣ በኔና በእናንተ ትውልድ መጫወት የሚፈልግ የወደቀው ሁሉ ሊነሳበት ይሞክራል። የኛም ትግል የወደቀው ትቢያ የለበሰው ሁሉ ትቢያውን አራክፎ በእኛ መስዋዕትነት፣ ደግሞ እኮ አያውቁትም። በጣም የሚያሳዝናቸው እነዚህ ትግሉ የሚበረዙ ሰዎች ምን እያደረግን እንደሆነ እኮ አያውቁትም። ቴሉን አያውቁትም። ስንት አንገታ ወንድሞቻችንን እንደቀበርን አያውቁትም። ምን ሳሳላቸው ልጆች በየቦታው መስዋዕት እንዳደረግን አይረድትም። ህመሙን አያውቁትም። ደስታውንም አያውቁትም። እኔ ምርኮኛ ሳይ የተለየ ነገር ይነዝረኛል። የተለየ ነገር ነው የሚሰማኝ። እነዛ ሰዎች ያስሜት የላቸውም። የምማ መሬት ውስጥ አብረውን የሉም ነገር ግን ትግሉን ሊመሩ ይፈልጋሉ። ለነሱ ያደረ የኛ ወንድም ሲበጠብጠን ነበር። ያን አልፈናል። ነገም ሊገጥመን ይችላል፣ እንደዚህ አይነት ነገሮች። ስለዚህ አንድነትን መጠበቅ ትግልን መጠበቅ ከጠላት ከቡድንተኝነት፣ ከጎጣዊ አስተሳሰብ፣ ከሃይማኖታዊ አስተሳሰብ። እኔ ሃይማኖት ሲነሳ ብዙ ጊዜ ሰምታችሁናል፣ ሚዲያም ላይ ሲዘመጥ የተለያየ ነገር ሲባል እንደማንኛችሁም የፕራይቬት ጉዳይ ነው፣ መብቴ ነው የትኛውንም እምነት ማመን ነገር ግን እንደ አብዛኛው ሰው እዚህ ቀጠራ እንዳደገ ተወልዶ እንዳደገ ሰው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነው። ማንኛውም እዚህ ቀጠና ገጠር የሚያድግ ልጅ እንዳገኘው ደግሞ ትንሽም ፊደል ከቤተ ክህነት የቆጠረ ነገር ግን ታስቦበትና ተመርጦ የሃይማኖት አጀንዳ ለመስጠት አንድ ጽሑፍ ጽፌ ነበረ። እግረ መንገዱ እንደው ጥያቄ ምን ሆኖባቸው ከሆነ ለሌሎችም ጓዶች ማብራሪያ በኋላ መጣበታለሁ። ያፋባህ ምስረታ በጣም በጉጉት ድንቅ ስጦታ ይዘን እንመጣለን ብለን የጓጓንበት ፕሮጀክት ነበር። ብዙ ዋጋ ከፍለን ከብዙ ቦታ ብዙ ቦታ ተንቀሳቅሰው ጓዶቻችን ያልተሳካበት አንዱ ምክንያት በሃይማኖት ካባ የተሸፈነ ስብስብ የሰራብን አደገኛ ስራ አለ የሚል ድምዳሜ ላይ ደረስን። ዝም ብሎ ድምዳሜ የግል ስሜት አይደለም። እዛ ላይ አንድ ነገር ጻፍኩኝ። ቁማርተኞች፣ ነጠላ ለብሰው የሚቆምሩ ሰዎች ሪፈር የሚያደርገው አንድ ሁለት ሰዎች ሶስት ሰዎችን ይታወቃል። ቁማርተኛ ማለት በነጠላው ስም የሚያታልል ማለት ነው፣ ወይ በመስቀሉ ስር የተደበቀ ማለት ነው። እኔ ግን ለእምነቱ ሳይሆን ለግለሰባዊ ዓላማው ወይ ለቁሳዊ ዓላማው የቆመ ለማለት ነው። ያ ተይዞ ደግሞ እንደገና ሌላ ሰብና ገደላ ዘመቻ ሲዘመት ነበር። ነገ ትንሽ ከእናንተ መካከል ትንሽ የሚንቀሳቀሰው ከተገኘ ይጀመራል ያ ዘመቻ። ስለዚህ መሪዎቻችሁ ላይ እነዚህ እንቁ መሪዎቻችሁ ላይ የሚደረግ ማንኛውም አይነት እንደዚህ አይነት ነገሮችን ነቅታችሁ መከላከል ካሉ ባልታ መጽዳት ያስፈልገናል ማለት ነው የአማራዝ አንድ መታመን ያለበት የትናንት ግርማዊነት የነበረው ህዝብ ነው። ግሎሪ ፓስት ያለው ህዝብ ነው። ያለፈ ዛሬ እጁ ላይ የሌለ የራሱ ስልጣኔ ቅድም ተናግረው የነበረው ህዝብ ነው። የምንታገለው ከህልናችን ባሻገር ያንን ልዕልናም መልሰን ለማምጣት ጭምር። ያን ልዕልና ስናመጣ የትኛውንም ህዝብ ብሔር፣ ብሔረሰብ ልናጠፋ አይደለም። የትናንት ግርማዊነት ነበረን ስንልም በሌሎች ሞት ላይ፣ በሌሎች አለመኖር ላይ፣ በሌሎች ባህልና እምነት ቋንቋ መጥፋት ላይ የተመሰረተ ማለት አይደለም። የሌሎችን ያልነካ ያከበረ ነገር ግን የራሱን ዊዝደም አቧራ አራግፎ የሚያስነሳ ትውልድ ያስፈልጋል። አንድ በዚህ ልትተማመኑ ይገባል። ታሪካችን ገና ተመርምሮ ለትውልዱ በሚገባ ተሰንዶ መነገር ይገባዋል። ይሄ መሰራት አለበት። ዛሬ የገጠሙን ፈተናዎች የትናንትና ክብራችንን ሊገዳደሩ የመጡ የስልጣኔ ክላሽ ኦፍ ሲቪላይዜሽን የሚባለ የስልጣኔ ግጭቱ ውጤቶች ናቸው። ይሄ የምናየው የብልጽግና ስርዓት የዛ ጫፍ ነው፣ የመጨረሻ እየወጋን ያለው አካል ነው። የዛ የፀረ ህዝብ አስተሳሰብ ጠባቂ አካል መሆኑን መረዳት ያስፈልጋል ይህን ለማሸነፍ አንዱ የሚያስፈልገን ነገር ብሔራዊ ንቃት የሚባለው ብሔራዊ ንቃት ሌላ ምንም ነገር አይደለም በነገራችን አብን ባንዶ አንድ አማራ ለሁሉም አማራ ሁሉም አማራ ለአንድ አማራ ሲለው የነበረው መፈክር ታስታውሳላችሁ አይደል በጣም ወደው አባባል ነው በነገራችን ላይ በተግባር ዓለም ላይ ጆይሾች ይኖሩታል እስራኤሎች ይኖሩታል። አንድ እስራኤላዊ ለእስራኤል ህዝብ ጥቅም ለጆይሽ ጥቅም ማንኛውንም ዋጋ ይከፍላል እያንዳንዱ እንቅስቃሴው እያንዳንዷ የሚያደርጋት ነገር ውጤቷ የዛን ህዝብ ፍላጎት ጥቅም መብት በማስከበር ረገድ ያላትን አድቫንቴጅ ይመዝናል። እያንዳንዱ ህዝብ እንደማስ ደግሞ ለህዝቡ ይቆማል። ስለዚህ ብሔራዊ ንቃቱ የዳበረ አማራ መፍጠር ያስፈልገናል። እሱን መፍጠር የምንችልበት ዘመን እጃችን ላይ አለ። የዲጂታል ዘመን ነው። የሚዲያ ዘመን ነው። የግንኙነት ዘመን ነው። በቀላሉ መረጃዎች መሰራጨት የሚችሉበት ዘመን ነው። የቀድሞት ሀገሮች እኮ ጋዜጣ አትመው የሆነ ዋሻ ውስጥ ፍሪንት ተደርጎ ተጓጉዞ ተቀባዮቹ ጋር ምልክት ወይ ኮሌታቸው ላይ ወይ እጃቸው ላይ ምልክት አድርገው ተቀባብለው ነው ፖለቲካ ይሰሩ የነበሩት፣ ርዕዮተ ዓለም ሲያሰርጹ የነበሩት መጽሐፍ ተላልከው። በእኛ ዘመን በየስልካችን ሐሳብ በደቂቃዎች በሰከንዶች መተላለፍ የሚችልበት ዘመን፣ ቅንነቱ ካለ ፍላጎቱ ካለ በዋናነት ይሄን ብሔራዊ ንቃት መፍጠር አለ። ብሔራዊ ንቃታችን የሚሰራው በሁሉም የኢትዮጵያ ማዘናት ያለው አማራ አንደኛው ለአንደኛው እንዲቆም እንደ ከዚህ በፊቱ ቁሞ የማይመለከት በእርግጥ የከዚህ በፊቱ ከዛም የከፋል ራሱ የአውዳሚውን ጭምር መሳሪያ ሆኖ አገልግሏል። ባደር የሚባለው መዋቅር በዋናነት የቲፒኤልኤፍ ጁኒየር ፓርትነሩ ዋነኛ ተልኮ የአማራን ህዝብ ስነልቦና መስለም፣ ማሸማቀቅ፣ መግደል፣ ማጥፋት ነው። ውክልናውንም ይዟል፣ የማጥፋት ምንም ይዟል። ከዛ አስተሳሰብ ተላቀን፣ ከዛ ራስ ጠልነት አስተሳሰብ ተላቀን በእያንዳንዱ አማራ ላይ ብሔራዊ ንቃት እንዲሰፍር መደረግ አለበት። ይሄ ዝም ብለን በአንድ ዘመቻ ምናምን የምናመጣው አይደለም። ተከታታይነት ያለው የፖለቲካ ግንባታ ስራ የሚጠይቅ ነው። በጣም የብዙዎችን ተሳትፎ የሚጠይቅ ነው። እሱ መሰራት አለበት። በነገራችን ላይ አለም ላይ የተመረቱትን ድሮኖች ሁሉ ታጥቋል አብይ አህመድ የቻይናውን ዊንግሎንግ ድሮን የቱርክ ሁለት አይነት ድሮኖች ነው ያሏት እነዚህ ስትራቴጂክ ድሮኖች የሚባሉ የኢራን መሃጁር ሁሉንም ለሽያጭ የቀረቡ ድሮኖች ታጥቋል አብይ እነዚህም በአለም ላይ ተመርተው ለጥሽ ለሽያጭ የቀረቡ ድሮኖች ሁሉ ሞክሯል በሁሉም የአማራ ማዕዘናት በሁሉም ፋኖ ላይ በርካታ ንጹሃን ወገኖቻችንም ጎድተዋል በርግ በጣም ጥቂት ሊሆን ከሚገባው አንጻር በጣም እጅግ በጣም ጥቂት ወንድሞቻችንን መስዋዕትነት ከፍለዋል። መካድ ስለማንች ያ የቴክኖሎጂ ብልጫ ግን የትኛውንም ጦርነት አሸንፈው አሜሪካ ከአፍጋኒስታን ተሸንፋ ወጣለች። 20 ዓመት ውጊያ ተደርጎ አሜሪካ ከቬትናም ተሸንፋ ወጣለች። ከሶማሊያ ተሸንፋ ወጣለች። የቴክኖሎጂ ብልጫ ስለሌላትም አይደለም። ራሻ ዩክሬንም እስካሁን አላሸንፈቻትም። የቴክኖሎጂ ብልጫ ስለሌላትም አይደለም። ዋነኛው ቴክኖሎጂያችን የተሸከምነው ዓላማ ስለሆነ ነው። ዋነኛው ቴክኖሎጂያችን ያንን የቴክኖሎጂ ብልጫ የምናሸንፍበት ህዝባችን ስለሆነ ነው። ከዚህ አድቫንቴጅ በስተቀር እርግጠኛ ነኝ ሰሞኑን ያየነውን ሰሞኑን የታዘብነውን ድል በአጭር ጊዜ ውስጥ እንደግመዋለን። እዚህ እንዳልኳችሁ አንድ ለውጥ ማምጣት ያስፈልገናል። ሁል ጊዜም በየሰፈራችን መዋጋት አገዛዙን ለማፍረስ ጠቅሞናል፣ ኃይል ለመገንባት ጠቅሞናል። ነገር ግን የምንዋጋው እዚህ ሰፈር ልንቀር አይደለም፣ እዚህ ወረዳ ልንቀር አይደለም። ወንዝ ተሻግረን የአማራን የዝንተ ዓለም ሰላም የሚያመጣ ስርዓት ልንገነባ ነው የምንታገለው። ከሱ ባሻገር ደግሞ ስትራቴጂክ ወታደራዊ ድሎችን ልናመጣ ነው የምንታገለው። ለዛ ቅንነት ያስፈልጋል። ቼን ኦፍ ኮማንድ መጠበቅና መታዘዝ ያስፈልጋል። የትኛውም ቦታ የትኛውም ኮሪደር ስምሪት በሚሰጥ ሳት መቀበል ያስፈልጋል። እሱን ማድረግ ከተቻለ በቀላሉ የጠላትን አከርካሪ መስበር እንደሚቻል ጦርነቱን ስንጀምር በደንበጫ፣ በደጋዳሙት፣ በዚህ በእነማይ ቀጠና፣ በቋሪት፣ ባህርዳር ዙሪያ ምርጫ የነበሩት ትላልቅ ድሎች በግልጽ የሚያመላክቱ ናቸው። ሰሞኑን የሚልክ ህዝብ የፈጸመው አስደናቂ ጀብዱ የጥላትን አከርካሪ ለመስበር የምንችል የማድረግ አቅም ያለ ደሙን ለእኛ አይደለም ለጥላት አይደለም፣ ለዓለም ጭምር ያሳየንበት የሆነ ዲፕሎማት ከውጭ መጣል፣ አብይ መኪና ይዞ ይወጣል፣ በቤት እያዞረ የተብለጨለጨ መብራት ያሳያል። አንዳንዶቹ ይከራከራሉ፣ ዲሙ ምንም ኮ ስጋት የለም ሰላም ነው አገሩ። እነሱ ከአዲስ አበባ ተሳፍረው የመጡበት ሀገር ሳይደርሱ አንድ ክፍለ ጦር ተደምሰ። አንዳንዱ የኛ የሥራ ጉድለት ነው ለዓለም የምናሳይበትን መለጥር ማስተካከል አለመቻላችን። ስለዚህ ያንን ሁሉ አለም አቀፋዊ ትኩረታችንን ሁሉ የሚቀይር ነገር ነው። ይሄ ነገር የፈጠረው ፋኖ የምስራቅ አፍሪካ ኢመርጂንግ ፓወር ነው። ፋኖ የምስራቅ አፍሪካ አዲስ ኃይል ነው። በትክክልም ያ መሆኑን እና ሚዛን እየጠበቅን መሆኑን እየታየ አብይ አህመድ ስለ አሰብ የሚያወራው ለኢትዮጵያ ክብር ለኢትዮጵያ ፍራይድ ኢትዮጵያ ባህር በር እንዲኖራት አስቦ እንዳይመስላችሁ አይደለም። ዩናይትድ አረብ ኤሚሬት አሰብ ላይ ኢንቨስት አድርጋ ነበር፣ ሻቢያ አባሯታል። ያንን ቂም በአብይ አህመድ በኩል ልታወራርን ምንድነው የዘንዶ ጉሮሮ በሞይን ክንድ ይለካል ነው ይባላል። በእርግጥ የአብይ ክንድ አይደለም የሚለካው፣ የድሃ ልጅ ክንድ ነው እዚያ የሚለካው። የድሃ ልጅ ነው የሚረክፈው። አብይ ያምር ጉዳይ አይደለም። ለአሰብ ተብሎ 100 ሺህ ወጣት ይረክፍ ጉዳዩ አይደለም። እሱና በዙሪያው ላሉ ሰዎች ዱባይ ለሚሰራላቸው ቪላ ወይም አሜሪካ ለሚያቋቁሙት ሪል ስቴት ነው የሚጨነቁት። የድሃ ልጅ እዛ ይወድቃል። ዲፒ ወርልድ የተባለው ካምፓኒም ሆነ ሌላው ዩናይትድ አረብ ኤምሬት ቡርዣዎች የፈለጉትን ነገር ቀይ ባህር ላይ ያደርጋሉ። ያ ነው እየሆነ ያለው። ዛሬ የሚተኮስብን ድሮን ዛሬ እናቶቻችን ላይ የሚወረወሩ የድሮን አረሮች ስፖንሰር የሚደረጉት በእነዚህ ሀገሮች ነው። የሚያደርጉት እንዳነሳውላችሁ በተለየ መንገድ ስለጠሉን ወይም ደግሞ ሌላ ዓላማ ስላላቸው አይደለም። ወይም በእምነት በምናምን አይደለም። ዋነኛው ዓላማ ኢኮኖሚ ነው። ዋነኛው ዓላማ ፖለቲካ ነው። አብይ አህመድ የእነዚህ ሀይሎች ጉዳይ አስፈጻሚ እንጂ የኢትዮጵያ መሪ የኢትዮጵያ ህዝብ ፍላጎትን ሊያጸና ሊከውን የመጣ ግለሰብ አይደለም። እየተዋጋን ያለነውን ጦርነት ውስብስብና ግዝፈት እንድትረዱት ነው ይህንም ማነሳላችሁ እያንዳንዱ የምትተኩሱት ጥይት የቀጠሮን ፖለቲካ የዓለምን ፖለቲካ ባላንስ በማድረግ ረገድ ያለውን ሚና እና ድርሻ እንድትረዱት ነው። ይህንን የምነግራቸው የምናሰለጥነው ኃይል ነገ የሀገር መከላከያ የሚሆን ነገ የሀገር ዘብ የሚሆን ነገ የምናስበውን ቀጠና የሚቆጣጠር ነው። እሱ ብቻ አይደለም። ለስድስት ወር ለሰባት ወራት አሰልጥነን አስመርቀን ጠመንጃ አስታጥቀን ስምሪት የምንሰጥበት ቀጠና የተቆጣጠሩን ምንሆኑን ጭምር ለዓለም የምናሳይበት ነው። አንዳንዶቹ ዝም ብሎ ተራ ሸማቂ አድርገው ያስቡናል። እንደዛ እንዳልሆነ ለዓለም ጭምር የምናሳይበት ነው። ዩኒፎርሙ የራሱ ትርጉም አለው። በሁኔቱ የራሱ ትርጉም አለው። የምናሳየው ካታዎች የራሳቸው ትርጉም አላቸው። ሚዲያ ላይ በርካታ ኢትዮጵያ ህዝብ ከፍተኛ ስጋት ውስጥ ነው ያለው። የመዋጥ የመወረ የመጥፋት አደጋ ይደርስብኛል ብሎ ከፍተኛ ስጋት ውስጥ በተስፋ ይጠብቀናል። በተስፋ የምሬ ነው። ምን በተለያየ መንገድ ፋኖ መቼ ነው የሚያሸንፈው ይሄ ትግል መቼ ነው የሚጠናቀቀው ብሎ በጉጉት የሚጠብቀናል። ለዛ ሁሉ ተስፋ መሆናችንን፣ ጽናት ያለን መሆናችንን፣ በእርግጥም ግዙፍ አርሚ እየገነባን መሆናችን የምናሳይበት ስለሆነ እሱ ተጠናክሮ መቀጠል አለበት። አሁን ጣራ ተፈረክርኳል። እንደገና መልሶ ሳይደራጅ የምንመጣበት ጊዜ ላይ ነው ያለ ነው። ለዛ ዝግጅት ያስፈልገናል። ምንድነው ያለው በላይ ዘለቀ ኃይለስላሴ ሲቀበል ባንዲራው የዘለቀ ልጅ ባንዳራ አጋቢ እድሜው ሳይደረጅ ነው ያለው አይደል? ባንዲራው የዘለቀ ልጅ ሰላት ተገዳይ ጦሩ ሳይደረጅ ሳይደረጅ እንደገና ሳይዘጋጅ እንደገና ሌላ መስመር ሳይዝ የምንታገልበት ጊዜ ላይ ነው ያለው። በሚገባ ነው የተፈረከረው። በሚገባ ሰሞኑን ኃይል እያቀያየርን ነው። እዚያ አካባቢ የነበሩ ኮቦችን ወደ ወሎ ወደዛ ባህር ዳር የነበረውን ወደሆነ ቦታ ሽፍት እያደረገ ነው። እመኑ የሚዘርፍ ሰራዊት ወገኑ ላይ የሚተኩስ ሰራዊት በተአምር አያሸንፍም። በዓለም ታሪክ አሸንፈ ማለት የእናቱን መቀነት የሚፈታ ወታደር ገበሬ የሚረሽን ጦር በምንም ተአምር አይደለም። እንዲህ ዓይነት ግዙፍ ሰራዊት ገንብተን ጥቂት ሆነንም አያሸንፈን። አሁን የቀረው ነው በስራ በፍጥነት ማሸነፍ። ልክ ማዕበል ላይ እንዳለን ጀልባችን ማዕበል ላይ እንዳለ አስበን ወደኋላም ሳንን፣ ወደ ጎንም ሳንን፣ ሳንቆምን በፍጥነት የምንቀዝፍበት ዘመን ላይ ነው የምንገኘው። ይህ ፍጥነቱ በጣም ብዙ አድቫንቴጆች አሉ። እንዳነሳሁት በአንድ በኩል ጠላት ሳይደረጅ የምንደርስበት ጊዜ ነው። በሌላ በኩል የምንከፍለው መስዋዕትነት በጣም በብዙ የምናሳጥርበት፣ ወደፊት ልንከፍላቸው የምንችላቸውን መስዋዕትነቶች ጭምር የሚያስቀር ቀላል አይደለም። ህዝባችን እየከፈለ ያለው ዋጋ ትግል ስለሆነ ትግሉም ቅዱስ ትግል ስለሆነ አላማውም ትልቅና ግዙፍ ስለሆነ እየተቋቋም ነው ነው እንጂ በምትንቀሳቀሱበት ሁሉ ታያላችሁ እናቶቻችን ማቁ ለብሰው ነው ልጆቻቸውን ቀብረዋል ባሎቻቸውን ቀብረዋል ጥቁር ለብሰው ኮት ለብሰው ነጠላ ዘቅዝቀው ስታዩ የሚሰማን ስሜት አለ እንደ ወገን ያ ማብቃት አለበት የሆነ ዘመን ላይ ማብቃት አለበት ኮዛችንን አሳልፈን የምንስል የህሉና ጥያቄያችን የተነሳንበትን አላማ ኮምፕሮማይዝ የምናደርግ አይደለም እኛ መስዋዕትነት ልንከፍል እንችላለን። መጪውን ትውልድ ግን እናድነዋለን። አንገቱን ቀና አድርጎ እንዲሄድ የአባቶች ሀገር እንዲኮራ እናድርገዋለን። ያን ዓላማ የተሸከም ስለሆነ በዛ በኩል ምንም ጥርጣሬ ሊኖር አይገባም። ነገ ፀሐይ ትወጣለች አይደል? እርግጠኛ ሆናችሁ መናገር የምትችሉት ነገ ፀሐይ ትወጣለች። የነገ ፀሐይ መውጣትን እርግጠኛ እንደምትሆኑት ሁሉ የአማራ ትግል እንደሚያሸንፍም እርግጠኛ ሆነው